በጣም ይቅርታ ይደረግልኝ፣ እንዳይጠጥር እየሰጋን ነው የምናስተምራቸው። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረው አሁን እናንተ አደባባይ አወተን ለእናንተ እየነገርናቸው ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን ነው። ሐዲስ ኪዳን ልበል በሉ፣ እስኪ ምን አልኳችሁ? ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደው 66 ዓለም ተስማመቸበት አለ የሚለውን ማለት ነው ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። እነዚህ 27 መጻሕፍት ስምንት ሰዎች ናቸው የጻፏቸው። ማቴዎስ አንድ፣ ማርቆስ አንድ፣ ሉቃስ ሁለት፣ ዮሐንስ አምስት፣ አቤት ጳውሎስ አስራ ቅዱስ ጳውሎስ 14 ስንት 23 ጴጥሮስ 2 ያዕቆብ አንድ ይሁዳ አንድ፣ ጠቅላላ ስንት ሆነ? 27 በሚያመና ይሄ መድኃኒታችን የታዘዘበት የቤታችን ካርታ መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁሉ መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልገን፣ ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ትጠቅማላችሁ አይደለም? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው፣ አይደለም? ከደረሳችሁ በኋላ ምን ታደርጉላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ ይል ባለቤቱን ዋናውን አግኝተነዋል። እንዲያውም ሔኖክ የሚለው ምንድነው የሰው ልጅ እንዲያውም እግዚአብሔር ጋር ለመኖር ተፈጥሮ እስመ የተፈጥረ ሰብ ለዚ ከመዝ ከማያጽ ሃይማኖቱን በበረቅ ቆበቀለም የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ኖክ። እና እንግዲህ ቅድም እንዳልኳችሁ የአዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? ሀያ ሰባት አሁን እነዚህ ሀያ ሰባቱን መጽሐፍ ምእመናን? ስምንት ሰዎች ናቸው የጻፉት። ስምንት ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገሩ ነው የጻፉት። በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አልጻፊው አንድ መንፈስ ቅዱስ ስለሆነ 27 ሁሉ መጻሕፍት ስምንቱ ጸሐፍት የጻፏቸው 27 ሁሉ መጻሕፍት ስለ ማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ነው። ይሄን ለማለት የፈለኩት ለምንድን ነው? ከ27 አንዱን ብቻ አንጠልጥለን ማመን መካድ ማንችሉ። አሁን ብዙን ጊዜ የመናፍቃን ችግራቸው ምንድነው? ሮሜን 8:34ን ነጥቀው ሄዱ። ልላቸው የፈለኩት ምንድነው? አንዱ መጽሐፍ ላይ ስታገኙ፣ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይህን ተናገረ እንዴ? ማቴዎስስ ምን ብሎ ይሆን? ሉቃስስ ምን ብሎ ይሆን? ማርቆስስ ምን ብሎ ይሆን? ዮሐን ለምሳሌ አንድ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ወእንዘ ታጠምቅ ወሙ፣ በሉ በስመ አብ ወወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም አጥምቋቸዋል? በአብ በሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ ዛሬ ቤተክርስቲያን መጥቶ የአርባ የሰማንያ ቀን ሕፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ ወልድ በመንፈስ ቅዱስ ወይ ስንጠቀልለው በሥላሴ ስም ነው የምናጠምቃቸው። በአብ ወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው። ምእመናን፣ ማነው ያዘዘው? ካብ ከወልድ አብ ወልድ መንፈስ ቅዱስ ከሦስቱ አንዱ ወልድ ማለት ነው። በእኔ በአባቴና በመንፈስ ቅዱስም አጥምቁ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎ የዛሬ ሁለት ሺህ ዓመት ተናግሯል። ዛሬ መምሬ ገብረ ማርያምና መምሬ ወልደ ማርያምም ሲያጠምቁ የዛሬ ሁለት ሺህ ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም፣ ከእኛም ጋር እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸው አለ? በአብ በወልድ በመንፈስ ቅዱስም አጥምቋቸው አለ። ስለዚህ በዚህ ምንባብ መሠረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስም ነው። አይደለም? ማነው ያዘዘው? ብያቸዋለሁ። ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ። በምዕራፍ ስንት? በምዕራፍ 28 ቁጥር 19 ላይ ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በአይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግሥተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ እየታሰረ ይሆናል፣ በምድር የፈታኸው በሰማይ እየተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበረ። ማን ሲያስተምር ክርስቶስ ምን ብሎ ሲያስተምር በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ሲል እንደገና ራሱ ቅዱስ ጴጥሮስ ይሄን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጃ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል ደህና አላችሁ በማን ስም ተጠመቋለ ማን ያለው ማን ያለው ጴጥሮስ ቅድም ግን የተባለ ክርስቶስ ያስተማረ ምን ብሎ ነው በማንስም አጥምቋቸው አለ። ስለዚህ በማንስመጠ እንደ ክርስቶስ ትምህርት በማንስም መጠመቅ አለብን። በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት በማቴዎስ ወንጌል ላይ ከ27ቱ መጻሕፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላው ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይሄ ትምህርት የተለያየ ነው? አይደለም። ሀቁን ነገሩ ግድ የላችሁ ማይዟቸው ላአብራራው ስለሆነ ነው በሉ። አልተለያየም። ልድገመው። ጥያቄው ክርስቶስ በማን ስም አጥምቋል? ቅዱስ ጴጥሮስ በማን ስም ተጠመቋል? ስለዚህ የጴጥሮስ ነው፣ የክርስቶስን ትምህርት ነው መያዝ ያለብን። አቤት፣ ሁለቱም የት ነው ያለው? መጽሐፍ ቅዱስ ውስጥ፣ መጽሐፍ ቅዱስ ውስጥ። ሁለቱም የት ነው ያለው? ቅድም ስንት መጽሐፍ ቆጠርን? ከሀያ ሰባቱ አንዱ ማቴዎስ በማን ስም ተጠመው አጥምቋል ክርስቶስ አለ ክርስቶስ፣ በአብ በወልድ በመንፈስ ቅዱስ ስም። ሌላ ሉቃስ ስንት መጽሐፍ ጽፏል? ብያቸዋለሁ። ሁለት ብያቸው፣ አንዱ ወንጌል ነው፣ አንዱ የሐዋርያ ሥራ ነው። አሁን የጴጥሮስን የጠቀስኩላችሁ ከሐዋርያ ሥራ ምዕራፍ 2 ቁጥር ሰላሳ ሰባት ላይ ነው። አሁን ይሄ እርቅ የሚባል አለ ምዕመና፣ ሰው ሲጣላ የሚያስታርቅ ሰው አይደለም። ዛሬ እንኳ የሚያስታርቅ ያለም ታውቁታላችሁ። ላስታርቅ ሂዶ ሰውየው እንኳን መጥፎ ነው፣ ግን አብራችሁ ብትኖር እኮ ጥሩ ነው አላሉ። ሽማግሌው ከሰውየው ቂም አለው አሉ። ባልና ሚስት ሊያስታርቅ ነው እኮ ነው። ሰውየው አውሬ ነው፣ እንዴት እሱ ጋር እንደኖር ሻላቅም ግን እሱ አብራችሁ ኑሩ። አሁን የሰውየው ሰዓት ለኩሶ አንድ ዶ ነው የመጣው። የዛሬ ሽማግሌ አስታርቅብን ነገር አጣሞ ይመጣል ይላሉ አባቶቻችን። መጻሕፍትም እንደሰው ይጣላሉ እያልኳቸው ነው እኔ። ልክ አበበና ከበደ ተጣልተው በቦክስ ጥርስ እንደሚራገፉት ሁሉ መጻሕፍት ደግሞ እርስ በርሳቸው ይደባደባሉ። አስታራቂያቸው ማነው ሲባል ሊቃውንት ናቸው። መምህራን ናቸው። እየሰማችሁ ነው። መምህራን ናቸው። የመጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። በቤተ ክርስቲያናችን እንደው አሁን እዚህ ላይ እንደው የኛን ክፍል ምን የምናስተምረው ነው? ምን አስተምራው፣ አመትን እንደፋባችሁ አጨብጫቢ ሆናችሁ እንጂ አዋቂ ሆናችሁ ስለማትሄዱ ነው እንጂ ብዙ ጉድ ነበር። ምን ብዙ ምስጢር ነበር። ለባጭሩ ግን መጻሕፍት አሁን የቅድሙ የሁለቱ ቃላት ተጣልቷል? አልተጣሉም ሰምታችሁኛል። ተጣልተዋል አልተጣሉም። አንደኛው ምን አለ? ባለቤቱ ምን አለ? እሺ ጴጥሮስ ምን አለ? ስለዚህ አሁን ሁለቱም ውሸት ነው እንዳንል፣ ሁለቱም የት ነው ያለው? መጽሐፍ ቅዱስ ከዮሐንስ ከወዲህ ዘፍጥረት እስከ ዮሐንስ ራእይ ድረስ እውነት ነው። ሐሰት ልክ ነው አይደለም። የማን ቃል ነው? የእግዚአብሔር ቃል ስህተት አለበት? ውሸት አለበት? አንዱን ጥለን አንዱን አንጠልጥነን አንዱን ሰርዘን አንዱን ደልዘን መሄድ እንችላለን አንችልም። ስለዚህ ያለው አማራጭ ምንድን ነው? ሁለቱን የተጣሉ የሚመስሉ ቃላት ምን ማድረግ ነው? ማስታረቅ ነው። ክርስቶስ ለሐዋርያስ ሲያስተምር የሞትኩኝ የተሰቀልኩኝ እኔ ነኝ በእኔ ብቻ ስም አጥምቆ አላለም። አባቴ ያለ የባህሪ አባቴ እኔ ያለው መንፈስ ቅዱስ አለ። ስለዚህ ማንም ሰው መንግስተ ሰማያት የሚገባው ልጅነት የሚያገኘው በማን ስም ሲጠመቅ ነው? በአብ፣ በወልድ፣ በመንፈስ ቅዱስም ሲጠመቅ። ታዲያ ደቀ መዝሙሩ፣ ባሪያው፣ ታዛዡ፣ ተላላኪው ቅዱስ ጴጥሮስ እዛው ቁጭ ብሎ ሰምቶ ተምሮ ትምህርቱን ማፍረሱ ነው ወይ ቢባል አይደለም። ልብ አድርጉ። አሁን ከአብ ከመንፈስ ከአብ ከወልድ ከመንፈስ ቅዱስ ሰው የሆነው ሰው የሆነው ማን ነው? ስጋዬን የበላ፣ ደሜን የጠጣ የዘላለም ህይወት አለው ያለን አብ ነው? መንፈስ ቅዱስ? ንገሩኝ። አብ ነው ወልድ? በዮርዳኖስ የተጠመቀው እጅግን የተቸነከረው፣ ምራቅ የተተፋበት፣ ሙቶ የተነሳው፣ ያረገው፣ ዛሬ በአብ ቀኝ ያለው፣ በኋላ ለፍርድ የሚመጣው ወልድ ይመጣል። አሁን እነዚህ ቅዱስ ጴጥሮስ እያስተማራቸው ያሉ ሰዎች እግዚአብሔር መኖሩን የሚያውቁ ናቸው። እግዚአብሔር ዓለምን ፈጠረ፣ እግዚአብሔር ሰማይና ምድርን ፈጠረ ብለው የሚያምኑ ሰዎች ናቸው። አሁን ለነሶች አዲሱ ትምህርት ምንድን ምንድነው? ኢየሱስ ክርስቶስ ሰኩኗል፣ ስጋ ለብሷል፣ ቃል ስጋ ሆኗል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምን ምን የለም ተብሎ የተነገረለት ሰማያዊ ቀዳማዊ አልፋና ኦሜጋ ርእስ ወማይለቅ ቀዳፊተኛና ኋለኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ወልድ አሁን ሰኩኖ ስጋ ለብሶ ሙቶ ተሰቅሎ አድኗቸዋል። ስለዚህ በኢየሱስ ክርስቶስ ስም ተጠመቁ ማለት ምንድነው? ስሙ ህይወት መድኃኒት እንደሆነ አውቃችሁ ማለት ነው። ደህና ናችሁ? እየሰማችሁ ነው? አሁን ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ኢየሱስ ክርስት ስሙ ምንድነው ብያችኋለሁ? ህይወት ነው። በመ ከስሞል ወጸገወ ስመ ዘይ አቢ እማስማት ሆሙ ከስሞች ሁሉ የበለጠ ምን ሰጠው? ይላል ስም ሰጠው ይላል። የገብርኤል ስም የሚካኤል ስም የድንግል ማርያም ስም የጊዮርጊስ ስም አንድ ላይ ቢጨፈለቅ ይሄን ስም አይተካም። ይሄ ስም ዘላለማዊ ስም ነው። ይሄ ስም ፈዋይ ስም ይሄ ስም የኛ ስም ታውቁታላችሁ። ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰውዬ እኔ ብጤ ሊሆን ይችላል መዳህኒት የተባለ ሴትዮ ለራሷ በበሽታ የምትማቀቅ ቆልቶን ትችላለች። አይገ ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላሉ። ብርሃኑ ተብሎ አይነስውር። ሊቀ ብርሃናት ብለውት አንድ አይነስውር ነው ሰውየውና፣ ሊቀ ብርሃናት ነው። የብርሃናት አለቃ ማለት እኮ ነው። ሰውየው አይነስውር ነው አሉት። ያረባ ካብራይል በጥባጩን መልአከ ሰላም ነው ታሉት። ኧረ የለም መልአከ ሰላም አይባልም፣ መልአከ ጽብእም አይባልም፣ ያጣላል መልአከ ሰላምም እና አሁን የክርስቶስም ምትክ አልባ ነው። እየሰማችሁ ነው የሚመና። ይሄ ስም ውድ ስም ነው ያው ስም ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? በደንብ ንገሩኝ። አለ የለም፣ በፍጹም የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄን ስም በምንም ተክተው አታውቅም። ይሄ ስም የአዲስ ኪዳን ስም ነው። የድኅነት ስም ነው። የስጋ ስም ነው። መቼ የተሰጠ ቃል ስጋ ሲሆን ከእመቤታችን ሲዋድ እመቤታችን እንደ ቃል ይደረግልኝ ስትል ጸነሰች ነው ምን ልወለም ስትጸንስ ቃል በማን ማይጸናደረ በድንግል ማርያም ማይጸናደረ ከሥጋዋ ሥጋ ነሳና ተጸነሰ መድኃኒታችን። ያን ጊዜ ተጸነሰ ሲወለድ፣ ልክ መቤታችን ስትወልድ፣ እናንተ ለልጆቻችን ስም እንደምታወጡት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ክርስቶስ የሚል ስም ወጣለት አዲስ ስም ነው ከስጋ ጋር የተዋሃደ ሰው የሆነ የተራበ የተጠማ የተቸነከረ የተሰቀለ የተገነዘ የተቀበረ የተነሳ ያረገ መልሶ የሚመጣ በስሙ የኃጢአት ስርየት የተሰበከበት ስሙ ዳቦ ነው ይበላል ስሙ ውሃ ነው ይጠጣል ስሙ ልብስ ነው ይለበሳል ስሙ ብርሃን ነው ጨለማ ይገፋል ህይወት ነው ሞትን ይሽራል ትንሳኤ ነው መቃብርን ባዶ ያስቀራል ስለዚህ ቅዱስ ጴጥሮስ ምን አለ በኢየሱስ ክርስቶስ ስም ምን አሉ? ስሙ ምን እንደሆነ አምናችሁ ማለት ነው። አቤት መድኃኒትና ህይወት እንደሆነ አምናችሁ። ስለዚህ ዋናው መጠመቂያ መጠመቂያ ያለብን በማን ስም ነው? ማን እንዳስተማረን? ቅዱስ ጴጥሮስ በክርስቶስም ተጠመቁ ሲል ያንን ማፍረሱ ነው አይደለም፣ የበለጠ አጸን ነው። ይሄን እንደ ወደ ደግመን ስናስረዳቸው ይገባቸው ብለን ተስፋ አሁንም ገብቷቸው ፊታቸው ያስታውቀው ነው ደና መሻቸው። እንግዲህ ቅድም እንደተባለው አሁን ሮሜ 8 34 ላይ ሁልጊዜ ግዜ የሚጠቀጥ ስለኛ የሚማልደው የሚል እንደው እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን ምን አለ ነው የሚባለው። ይሄ ይሄ ጥቅሱ በጣም ከመደጋገም ወደ ጆሮ ጆሮ አለ እንዴ? ጆሮ ጆሮ አለ ይባል የሆነ ወሬ ሲደጋገም እኮ ጆሮ ጆሮ አለ መባል አለበት አይደል? እንደ መንገድም ሲበዛ ግርግር አለመባል መባል አለ። በሁሉም እኮ አለ። አሁን በጣም ተደጋግሞ ተደጋግሞ ተደጋግሞ ተጠቀሰው ቅዱስ ጳውሎስ ይሄን ማለቱ ምን ማለት ምን ማለት ወደ ኋላ ጀምራ ነው ወስደ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የምንድንባቸውን ማስረጃ መንገዶች ነው። ቅድም ነግሬያቸዋለሁ። በልጁ ያመነ በልጁ ያመነ ሥጋ የኔ የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል። እንደው በእውነቱ ሐዋርያ ያልተናገረው ነቢይ መላክ እራሱ ባለቤቱ የተናገሩ ምንድነው ያለ በኋላ ስመጣ በዙፋን ተቀምጬ ይላል ባለቤቱ ከመይፈልጥ ኖላዊ አባጋ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 ጠላቶቹ ይሳደባሉ፣ ይጮሃሉ፣ እጁን ይቸነክራሉ፣ እግሩን ይቸነክራሉ፣ ውርውር ይላሉ። መዶሻውን አንጣ፣ ሚስማሩን አንጣ እየተባሉ የመከራ ማዕድ ያወርዱበታል ክርስቶስ ላይ። ክርስቶስ ግን መልሶ ምን ይላል? አባት ሆይ የሚያደርጉትን አያውቁምና ይቅር በለው። እነሱ መራራ ነገር ባፉ ይጨምራሉ፣ እሱ ደግሞ ከውስጥ ጣፋጭ ነገር አወጣ። እንደውም የግቢ ተማሪዎች ይኖራሉ ብዬ አስባለሁና አንዱ ባለቅኔ እንዲህ አለ

አይሁድ ያበሉ ኮምጣጤ ያጠጡ መራራ ሐሞት ያንተን ጣፋጭነት አለወጠብንም። ምክንያቱም እነሱ ያጠጡን መራራ ሐሞት ጣፋጭ ቃልህ ሽሮታልና። ልብ አድርጉ፣ እነሱ ከላይ ምን እያጠጡት ነው ብያቸዋለሁ። እሱ ግን አባቶ የሚያደርጉትን አያውቁምና፣ የቱ ይጣፍጣል? ቃሉ አይጣፍጥም። አሁን ይህ ቃል ከመራራ ሐሞት ከጠጣፊ ወጣ ነው። እኛ ሰው ቤት ግብዣ ሄደን በልተን ጠጥተን ስንወጣ ምንድነው ነው? አይጉ አሁን የነ ወጥ ሰራው ብላ ነው። አሁን የነ እንጀራ ጋገርኩ ብላ ነው። አሁን የነ ጠላ ሰርግ ደን በል ጥርግ አርጎ በልቶ ሲወጣ አይ፣ አሁን የነ ሁሉ ሰው እንደ ከሚያተራምሱ ምን አለ ገንዘቡ በልቶ ኮ ይወጣ ለምን ገንዘብ ያወጣ በል ቁርጡን በልቶ ጠጁን ገልብጦ እያገሳ ሙሽሮቹን እያማ ነው የሚወጣው። እንኳን ኮምና ኮምጣጤ ጠጥተን ጠጅ ጠጥተን እኮ ምስጋና የሄደንም ክፉዎች ነን። ባለቤቱ ግን ሐሞት ኮምጣጤ እየጋቱት እሱ ምን አለ የሚያደርጉትን አያውቁምና። እና ባለቀኔን ገልብጦ ምን አለ ጌታ ሆይ የጠጣው ሐሞትና ኮምጣጤ ጣፋጭ ቃልን አላመረረብንም አለ። እና ቅድም እንደነገርኳቸው እዛ ተሰቅሎ ሳለ ይሄ በስተቀኝ የተሰቀለ ወንበዴ አየ። እሚያየው ነገር የተገራቢጦች ነው። እነሱ ሁለቱ የተሰቀሉት አቀማንሷቸው ነው፣ ማምለት ስላልቻሉ ነው። እጅግራችን ተጠፍረው ህዝቡን አንገሽግሸው ክርስቶስ በሶስት ዓመቱ አመት ወደ ግብጽ ሲሰደድ እነሱ ሌቦች ነበሩ ይገርማቸዋል። ከሰላሳ ሦስት ዓመት ሊሞት ሲመጣም እነሱ ሌቦች ናቸው እድሜያቸውን የጨረሱ በግፍ ነው ሴት በመድፈር ገንዘብ በመዝረፍ ሰው በመግደል ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው እና ይሄ በስተቀኝ የተሰቀለው ምን አለ በጣም የሚገርም የሚገርም ወንበዴ ነው እውነቱን ለመናገር እና እባክህ በመንግስት ስትመጣ ምን አለ ሄራክሊስ እሱ እዚህ ቁጭ ብሎ እውነት ጎኑ የተሰቀለውን ንጉስ የሚያሰኝ ነው ወይ? ክርስቶስ ራቆቱን ተሰቅሎ እጅግሩ ተቸንክሮ ምራቅ እየተጠፋበት ሐሞት ኮምጣጤ እየጠጣ የሸዋክል ተደፍቶበት ክርስቶስ የንጉስነት ምልክት አለው የለውም? አይን ሲበራ ግን እዚህ አንተ ስቁል ዲበጸ መስቀል ወአንተ ንቡር ዲበኪሩ ብሄል አይኑ ጎኑ የተሰቀለውን ሳይሆን እሰማ አያለው ክርስቶስ አየ ሐዋርያት ሐዋርያት አላስተማሩኝም፣ ነቢያትን አልሰማሁም። አላ ፀሐይ ቀጸበት ተኒ ፀሐይ ሲጨልም አየ፣ ታምራቱን አየ። ስለዚህ ወደው ምን አለ? አቤቱ በመንግስት ስትመጣ ምን አድርገኝ። እስኪ እንደው አስበን፣ ማን አስበን? በምኑ ሲመጣ በመንግስቱ ሲመጣ ወደው። ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለ ውሳኔ ነው የሰጠው እንደ በነገራችን ላይ የመጽሐፉ ግስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው እያለ ጸሎት የለም ይባላል። እዛው ጸለ የሰው የሚገርማችሁ ከሞላ ጎደል እኮ እየሞተ ያለ ሰው ዬ እኮ ነው። እኔ ወደ እግሩ አካባቢ ሳይሞት ይቀራ ወደ አንተ ተጋምሷል። እውነቴን ነው እኮ ነው፣ እያጣጣረ እኮ ነው፣ እየሞተ ያለ ማርያም፣ እውነቴን ነው። እየሞተ ያለ ሰው ተንጠልጥሎ የዋለ ሰው ግን እግዚአብሔር ምን አለ? እኔ በጣም ነው የሚገኝ ማርያም፣ ተስፋዬ ለመልማልኝ፣ ወዲያው ምን አለ ዛሬ ከኔ ጋር በገነት ትሆናለህ። አንተ ተቀድሞ ውያ ለአዳም ወስተገነ ከአዳም አስቀድ የትገባለ አሁን ይሄ ሰውዬ በመንግስት አስበ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው ጸሎት ጥሩ ነው ልባም ሰው ነው። ለማንኛውምስ ላብል ላብልንገረውና መልሱን እነግራለሁ ብሎታል። አላ ወሳኝ አምላክ ነው እግዚአብሔር ያጸደቀ እግዚአብሔር የሚኮንንስ ማን ነው? የሚማልደው ማን ነው? መማለድ ማለት ለምሳሌ አንድ ምሳሌ ስጣችሁ። አሁን እናንተ ሐኪም ቤት ሄዳችሁ ዶክተሩ መድኃኒት ያዝላችኋል። ደህና ዋላችሁ። እርሶ ማን ነው ስሙት? እርሶ ጠይሙ፣ እርሶ ጣቴን ያነጣጠርኩበት መቼም፣ የሆነ ሰው ላይ ሰለ ሳላ አነጣጠር አልቀርም። ይንገሩኝ ማን ነው ስሙት? ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና ሰባት ቀን ጧት ሁለት ቀን ሁለት ማታ ሁለት ዋጥ ይላችኋል አይደለም ተቀበላችሁ ቤታችሁ ገባችሁ በዶክተርና በእናንተ መካከል ሰባት ቀን ግንኙነት አለ የለም? ምን ተበቀ ምን ተቀበላችሁ መታችኋል ለስንት ቀን ሰባት ቀን ዋጥና እ ምንድን ነው ያላችሁ ናና ያላችሁ በእናንተና በሀኪሙ መካከል ግንኙነት አለ የለም ዲየት ነው ግንኙነት መረቂቅ ነው። እንደ መረቂቅም እንዴ እሺ፣ ጠዋት መጥቶ አንተ እንትና መድኃኒቱን ዋጥከው እንደላችኋል። እናንተ አስር ጊዜ ከምቅም ብላችሁ ስድስቱን አንድ ጊዜ መቃም ትችላላችሁ አችሉም። መብታችሁ ነው። መድኃኒቱን ከሰጠ በኋላ በእናንተና በዶክተር ነው በበሽተኛው መካከል ግንኙነት የለም። የኛ አምላክ ግን ይሄን በደንብ ተረዱኝ። ስጋዬን የበላ ደሜን የጠጣ እ እሺ፣ ይሄ መድኃኒት ሰቶናል አልሰጠንም። መድኃኒቱን ሰጥቶን እንደ ዶክተር ዶቤቱ አልተኛም። ሁልጊዜ ግዜ በመንጽሄ ቅዳሴ ስጋው ደግሞ ሲቀብሩ ምን ነበር? ምንድን ነው? ቅዱስ ሀበኒ ከመ እንሳእ ዘንተ ስጋ ለሕይወት ዘን በለኩነኔ ይሄን ስጋ ያለ ፍርድ ይህ እንደ መቀበል ዘንድ መቀበሉ ስጠኝ ነው። ስጋውና መቀበሉ ስጠኝ ነው። ምን መቀበሉ ነው የሚሰጠው? ስጋውን ማሰጥቶናል። አንድ ጊዜ ደፍሬ እበላህ ዘንድ ደፍሬ እጠጣህ ዘንድ ምክንያቱን ትቼ በኃጢአት ማመካኘቴን ትቼ ንስሐ ገብቼ ደፍሬ ስጋህን እንዲበላ ደምህን እንዲጠጣ መድኃኒቱ እንዲውጥ አርገኝ ብለን እንጸልያለን። ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ ያዝጃቸው አለ። እንደ ዶክተሩ ቤቱ ሂዶ የሚተኛ አምላክ አለ። ዛሬም በሰማይ ሆኖ ይቆጣጠረና ከኛ ጋር ነው። ሁልጊዜ ዘወትር ከኛ ይማልዳል ማለት ዘወትር ከናንተ ጋር ነው ማለት፣ እየሰማችሁ ነው። እኔም በማርያም ስሙ አሁን ክርስቶስ ተነስቷል፣ ሙቷል፣ ተቀብሯል፣ ተነስቷል፣ አድርጓል። በማን ቀኝ ነው ያለው? ባብ ቀኝ ነው ያለው። አሁን ግን ዛሬ እኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከኛ ጋር አለ የለም። አሁን እዛ አለ የለም። ባጭሩ አለ የለም። ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል አልተ የሐኪሞች ጠባይ ነው። ምናልባት አንተ ዶክተሩ ለአንተ መድኃኒት ሰጥቶ የሆነ ቦታ እኮ ሰክሮ ሊሆን ይችላል። ወይም ራሱ ታሞ እየማቀቀል ምን ታውቃለህ አንተ? ምንም መረጃ የለም። ይሄኛው መድኃኒት ግን ከዶክተሩ ጋራ ግንኙነት ብቻ ሳይሆን ተዋህደነዋል። ስጋዬን የበላ ያላል። እንደውም እዚያው ላይ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ እሱም ከኔ ጋራ ምን ይሆናል? ይዋሃዳል፣ ነው የሚለው። ስለዚህ ዘወትር ከእናንተ ጋር ነው፣ ጠዋት ማታ ማለት ነው።